ሀገራችን ኢትዮጵያ ውስጥም ቢሆን እንዳንገናኝ ነው። ጥላት ይሄን ይፈልገዋል። ለብቻው አሽቶ ዘግቶ የፈለገውን ነገር ለማድረግ ይመቸዋል። ሱዳንን የሚያምሷት ሁለቱ ሰዎች ናቸው። ኤርትራ ላይ ይጀመራል። በዚህ ስለማይጀመር እንጂ ቢጀመር ጦርነቱ የሌላ ነው፣ ሜዳው ነው እኮ ይሄ የሚሆነው። ፋኖ ቢጠፋ ፋኖ የሚለው ስም አይጠፋም። ሸኔ ቢጠፋ ሸኔ የሚባለው ስም አይጠፋም። ህዋት ቢጠፋ ህዋት የሚባለው ስም አይጠፋም። ይህን ስም የሰሩ ሀ ሀገራት የእነሱን ብልግና የፈጽሙና እከሌ ፈጸመው ለማለት ያዘልጉታል። አሸባሪዎች ማን የፈለፈላቸው? አሸባሪዎች የሌሉት ሁሉ አሉ የሚባለው ለምንድን ነው? የአሸባሪዎች አቅዶ መመስረት ማስታጠቅና እንዲቀጥሉ ማድረግ ሁሉ የሌሎች ሀገራት ነው። እነዛ ሀገራት አልተፈተኑም፣ አልተሞከሩም። ሌላው ቀርቶ ህወሓት አልተፈተኑ። ህወሓት አሁን ነው ገና የተፈነካከሉ። ሻቢያ በውስጥ ኃይሉ አልተፈተነ ሁሉም ሸሽቶ ለመውጣት ነው የሚሄደው፣ የሚገኘውም ይገኛል። የሚሆነው ነገር ስለሚሆን አዲስ የለም አልተፈተኑም። አሁን ላይ ባለው ጦርነት ይነሳ ብትሉ ትግራይ ላይም ህዝብ ይጎዳል፣ እርስ በእርሱ ነው የሚጠፋፋው። በተለይ ሻቢያ ውስጥ ያለና እህዋት ውስጥ ያለ ነገር ለነሱ የባሰ ነገር ነው። ዓላማው ግን ምንድን ነው? አሩስ የሚወስዱት ለምንድን ነው? ፋኖ ብሎ የመሰረቱት ለምንድን ነው? ሸኔ የሚሉት ለምንድን ነው? ወደ ዳር እንዳንወጣ ነው። እቤታችን ጉዳይ እየተሰጠን? እምንብላው የምንጠጣውን ነገር ልክ የዘይት የስኳር ፖለቲካ ይሰራ የነበረው ወያኔ ነው። ዘይት ለማግኘት ስንኳትን እንውላለን፣ ስኳር ለማግኘት ስንኳትን እንውላለን። ከዛ ውጭ ከዘይት ውጭ ያለ ነገር እንዳይመለከተን ያደረጉትን ሁሉ እንድንቀበል ስንሆን ነው የኖርነው። ሃይማኖታችን በእነሱ የሚመሰከር ሰውነታችን፣ ጾታችን ሳይቀር ክልላችን፣ አገራችን ሁሉ ተከፋፍላ በእነሱ የምትሰጠን፣ ሰውነታችን በእነሱ የሚሰጠን፣ ሃይማኖታችን በእነሱ የሚሰጠን፣ ጾታችን በእነሱ የሀብት ደረጃችን፣ ስልጣናችን፣ ማንኛውንም ነገር ቀምተው በራሳቸው ችርቻሮ ስር አውለው እንደፈለጉ ሲጫወቱብን የነበረውን ሀገር ነው የተረከብነው። ከዜሮ ነው የጀመረ ትውልድ አለ እንዴ? አስራ አምስት ሰከንድ ቪዲዮ አይቶ አስራ አምስት ሰዓት የሚያወራ ለማውራት ብቻ እንደ በቀቀን ሲጮህ የሚውል ትውልድ ለምንድን ነው ይበዛ? ሁሉ ይናገራል፣ ለመፍትሄው ሳይሆን ለእንደነዚ አይነት እነሱም እንደዚህ የሚጫወቱት በዛ ነገር እንሄዳለን ብሎ ነው። የመንግስት ልህ አስጨራሽ ነገር ነው። አሁን የመጨረሻው መጀመሪያ ተጀምሯል። መንግስት አክሽኑን መጀመር ይኖርበታል። ምናልባት እንዳልኳቸው የተጠመዱ የዲፕሎማሲ ነገሮች ከዚህ በላይ ሊሆኑ አይችሉም። ባለፈው እዛ አክሱም እንት ላይ ቆሞ የአሌባ ምግብ ምና የሚባለው እዚ አማራ ክልል ድረስ መጥቶ ዜጎች ጉዳይ ነው። የኢትዮጵያ መንግስት ግን ተላላኪ መሆን ብቻ ኮ በቂው ነው። እስኪ ብቶ በጁ ዓለም እንዲያለ እነዚህ የኢትዮጵያ ጠላቶች የሚፈልጉት የእነሱን የረከሰ ተግባር በእኛ ሀገር ላይ ለማድረግ ይፈቀድልን። አንተ የኛ ሽንኩሪት የኛ መጫወቻ የሆነ መንግስት ነው እዚህ የምናቋቁመው። መንግስት የሚባል ምንም እኛ የምናሸክመውን የሚሸከም እኛ የምንጋልበው ነው መሆን ያለበት። ከዚህ ውጭ ለምን ማለት ነው? ኢሳያስን ከአብይ በላይ ወደውት ይመስላችኋል? አብይን ለመነጀስ አብይን ለመረበሽ፣ እና አብይ ፈርቶ ወይም ተጨንቆ ወይም አሁን ያለው ስርዓተ መንግስት ተጨንቆ ፈርቶ የእነሱ ተላላኪ እንዲሆንና ይህን በየቦታው ያሰለፉትን ቆሻሻቸውን ሰብሰው እንዲያቃጥሉ ዘጠና ዘጠኝ በመቶ ምርጫ ያሸንፍ የነበረው ሕወሓት ትሁት ሆኑን። ቆሻሾች ከሌላ ዓለም የሚቀዱ ቆሻሾች ናቸው። እኔ ትና ሀገር ወዳድነት የገለጠውን ሀቅ ግን መናገር አለብን። አንድ መንግስት ካለፈው ታሪክ ተምሮ ነገሮችን ከውስጥ እስከ ውጭ ድረስ የተዘረጋውንም የጥፋት ሰንሰለት ሁሉ ተረድቶ በስሜት ከመጓዝ ይልቅ በብልሃት ለመፍታት የሰራውና የሄደበት ነገር እጅግ በጣም አደንቃለሁ። ይህ እንዲሆን ያደረጋችሁ የኢትዮጵያን መሻገር የመወሰን አቅም ላይ ያላችሁ የመንግስት መዋቅር ላይ፣ የጸጥታ ኃይል ላይ ያላችሁ ወንድሞቼ በሙሉ ክብረት ይስጥልኝ። በትዕግስታችሁ ነገሮች እያንዳንዱ ህብረተሰብ አልገባኝም እንዳይል በሚገባው መልኩ እንዲገባው ስለሆነ መንግስት ባይታገስ ኖሮ የዓለም ገመና አይጋለጥም ነበር። በእርዳታ ስም የሚሰራው ደባ፣ በዲሞክራሲ ስም የሚሰራው ደባ፣ በጦር ወንጀለኞች ስም የሚሰራው ደባ፣ የጸጥታው ፍርድ ቤት እና የጸጥታው ምክር ቤት የሚሰራውን ደባ፣ የማዕቀብ ደባ፣ ድምፅን በድምፅ የመሻል ኢፍትሐዊነትን ለማፈን የተሰራውን ደባ፣ መሰባሰብ ለብልግና መሆኑን ያንን ደባ ሁሉ አይገልጥም ነበር። የዳሰው ግድብ ከአስራ ሁለት ጊዜ በላይ የፀጥታ ችግር ነው ተብሎ አጀንዳ ሆኖ የነበረው። አሁን ሀገር ውስጥ ያለውን ነገር መሳሪያ እያቀበለው ኦር እንደዛ የሚቆሰቁስ እንጂ ምንም የማይሰማው በሂውማን ዌቭ የሚመራ እልቂት ሲካሄድ ምንም ያራሉ በሀገሪቱ ህዝብ የተገነባው መሰረተ ልማትን አውድሞ ለሄደው ባለጌ ሳተላይት ስልክ ሲሰጡ፣ በእርዳታ ስም ሚሊተሪ ሲሰጡ፣ በእርዳታ ስም ትጥቅ ሲሰጡ በእርዳታ ስም ብዙ ነገር ሲያደርጉ የነበሩትን ሌላው መንግስት ባይታገስ ኖሮ የሻቢያ ብልግና አይገለጥም ነበር። እኔ የማውቀው ኢሳያስ ከመለስ የተሻለ ኢትዮጵያን የሚወድ በጣም ጥሩ እንደሆነ ምናምን ነበር። በዚህ ልክ ሀገር ለማጠራመስ የማፍያ ፈልፈያ ይሆናል ብዬ አላስብም። በግልጽ እሱ ኤርትራ የተገነጠለችው ኤርትራ ሀገር ሆና ትቀጥላለች ተብሎ ሳይሆን

ይህን ውሃ እኛ እንቆጣጠረውም የሚል የጸላ አመለካከታቸው እዚ አሉታው ጠማምታ ዝኮነ ሩ ማሚሉ ኣብ ናይ ግልፅ ፖለቲከኛና ናቱ ታሪክ ኣለዎ። የግልፅ ፖለቲከኞች ለምን ይህንን ኣመለካከት ያዙ የሚለው የራሱ ታሪክ ና በቃ እኛ የተፈጠረ ነው የተሰራ ነው ኢትዮጵያን ለመነጀስ፣ ኢትዮጵያን ለመውጋት፣ ኢትዮጵያን ሰላም ለመንሳት ብቻ ነው እንጂ ኤርትራ ሀገሩና ነፃ ወጣ በሰላም ትቀጥላለች ወይ ብለን አይደለም። ይሄ ራሱ የተናገረው እሺ፣ ሰው ቢኖር ኤርትራ ውስጥ ወይም የሻቢያ መንግስት ላይ ተጽዕኖ ለማሳደር የሚችል ሰው ቢኖር በዚህ ያህል ይሁን ኦቨር ታይቶ የማይታወቅ የሆነ ነገር ሊጠየቅ ይችላል። ዛሬም ድረስ እኮ አሰብን በዚህ ጉዳይ በዚህ ጉዳይ እንደዚህ እንጠቀምበት የሚል አማራጭ ነው እየተጠበቀ ያለ። እኛ ግን የተሰራ ነው ጠፊ የኃጢአት የሀራሙላጅ የኢትዮጵያ መንግስት ባይታገስ ኖሮ የህወሓት ልክ የለሽ ብልግናና ወይም በህወሓት ታፔላ ተጠቅልሎ የመጣው የኢትዮጵያ የጠላቶቻችን የረከሰ አቋምና ማንነት አይገለጥም ነበር። በየቀኑ ህወሓት እየተፈረፈረ እያነሰ እየደቀቀ እየተፈረካከሰ ራሱን በራሱ ወደ ጉድጓድ ምስማር በመዶሻ እንደሚመታው በዘረኝነት መዶሻ፣ በጥፋት መዶሻ፣ በብልግና መዶሻ፣ በባንዳነት መዶሻ ራሱን ቀጥቅጦ ጉድጓድ ሲከት አይተነዋል። እያንዳንዱ ነገር ሸኔ እንደዛ ሲሆን አይቼዋለሁ። ፋኖ እንደዛ ሲሆን አይቼዋለሁ። አብሮ በኖረ ትርክት ህንንንንን፣ ሽንንንን፣ ውንንንን ያለ ሁሉ ልኩን አግኝቷል። ይህንን ቪዲዮው ዛሬ አይደለም እኮ የሚታዩ ባይ ኤኒ ሚንስ አሁን የምናገረው እሱ የሕወሓት ብልግና እንዲቀጥል ይፈልጋሉ። ባለጌዎች እነሱ ስለሆኑ፣ ባለጌዎችን ግን የውል አባሪ አድርጎ የውል ታዛቢ አድርጎ አስቀመጣቸው። ዛሬ ላይ መከላከያ ከትግራይ ባይወጣ ኖሮ የመከላከያን ዩኒፎርም እየለበሳችሁ ሴቶቻችሁን ድፈሩ፣ ሰው ግደሉ፣ ዝረፉ፣ ነውር ስሩ፣ ከዛም ያንን ቪዲዮ እየቀረጻችሁ ለእኔ ላኩልኝ ያለው ኃይል መጨባበጫ ነው ያጣው። ሌላ ከሌላ ክልል የሄደ ሰው ትግራይ ላይ በአመራር ተወክሎ ቢሆን ኖሮ ሕገ መንግሥታዊ ጥሰቱ ተጣሰ ምናምን ይሏችሁ ነው። ራያና ወልቃየት የሚሏችሁ ምንድን ነው? ዛሬም ነገም ኢትዮጵያዊ ናችሁ ተብለው የትግራይን ሕዝብ ከኢትዮጵያ ጋር አብሮ እያለ እንኳን በዚህ ልክ ችግር የሚፈጥረው ይሄ ይሄ ስብስብ ይሄ የበሰበሰው ስብስብ እስኪ ተገነጠለ በሉት አንድ ቀን በሰላም ያዝነው። መገንጠል ግን የሚጋልቡት ሰዎች የሰጡት አጀንዳ ነው። የማይ የማይድን ቁስል ኢትዮጵያ ላይ መፍጠር እንደ ሻቢያ ሁለተኛውን ቁስል። ከዛ ቀጥሎ ኦሮሚያ የምትባል መስርት፣ አማርያ የምትባል መስርት። ከዛለ ሰንካላ ሰንካላ አድርገው አደናቁሮ ያስቀመጡት ፖለቲከኛ ለዝም ብሎ እዛው ላይ እንደበቀቀን የሽግግር መንግስት የሚል የሚያላዝን ዘመኑን ሁሉ በኃጢአት የሰይጣን መናሪያ ሆኖ ያለ አሁንም እዛው ላይ ሆኖ የሚያላዝን አለ። የተረገመ ይሄ የኃጢአታችን ውጤት ነው። የሃይማኖት አባቶች ቃሉን ቢያስተምሩ፣ ህጉ ስርዓት ቢዛ፣ ሁሉም ነገር አባት ልጁ ቢያሳድግ፣ መምህራን ልጆቻቸውን ቢያስተምሩ፣ እንደ ሀገር ሁላችንም ስለከሰርን እንደምን ብለን ከዚህ ለመውጣት ጥረት ማድረግ ሲገባል፣ ጭራሽ ፈራጅና ተፈራኛ ወልቃይት ወልቃይት ተመልሶ ነው እኔ በማውቀው የተውኩት እኮ። አይ ይሄ ዝም ብሎ የሚናገረው ሆን ብሎ ነው ተደናቁሮ ነው በሚል እንጂ ህዋት የትግራይን ህዝብ ከመላው ኢትዮጵያ ነው እራሱ እየጠቆመ ያፈናቀለው ወደ ትግራይ ሲሄድ፣ ከጋምቤላም፣ ከመላው ኢትዮጵያ፣ ከሶማሌ፣ ከየትኛውም ቦታ ስለዚህ መተማ ጎንደር፣ ባህር ዳር እዛ አካባቢ ላይ የነበረውን አፈናቀለ። ካፈናቀለ በኋላ አገ ተያዘ እና ተከባል ምናምናል ወደ ጦርነት ይገባ ማይካድራ ላይ ያ ሁሉ ነገር ከተፈጸመ በኋላ እንደዚህ እንደዚህ ተባለ። አንዳንዶች ስምምነቱ ሳይፈጸም ነው ወጥተው መውጣት የቻሉት ተመልሰው በአካባቢ የመጡት። እኔ ኮኪት አካባቢ ላይ የማውቃቸው ሰዎች አሉ። ተነስተው ሊሄዱ ብለው ህዝቡ አትሄዱም ብሎ ያስቀራቸው ሰዎች አሉ። በእምነት ሙስሊም ናቸው። ይህንን የሚመስል በየትኛውም ቦታ ላይ አለ። እንደነሱ ስራ ኮቅማንትና ማራም በሚባልበት ሰዓት ላይ አንዱ አንዱን እየደብች አይደለም እና ኢትዮጵያ ከሆነች አጀንዳችን ለኢትዮጵያ መልካም የሚያስብሉ የኛ ወዳጅ ነው ያለበት በዛ ስሜት ብንሄድ፣ ነገር ግን የዓለምን ገመና የሻቢያን ገመና የህዋትን ገመና የሸኔን የፋኖን ገመና አናይም ነበር። መንግስት ባይታገስ ኖሮ ሌላው፣ መንግስት ባይታገስ ኖሮ የፖለቲካ ፓርቲዎችን አንታገስም ነበር። እንወያይ ሲላቸው የምድረክ የውይይት ምድረኩን በኢትሰልፍ አናምነው፣ የብልጽግና ለዋሉ እንዴት አወቁ? ግን የሆነ ቦታ ላይ ጦርነት ተመታች፣ ንጹሐን ተጨፈጨፉ ብለው መግለጫ ያወጣሉ። ለምን? እቃ ስለሆኑ የተሸጡ የተለወጡ ባንዳ እርካሾች ስለሆኑ በተከበረውና የሰውን ልጆች እምባ ሊያብሱ በሚቋቋም ታጋይ ተፎካካሪ የፖሊሲና የተለያዩ አማራጮችን ለህዝብና ለሀገር በማምጣት ያለውን መንግስት እንዳይተኛ እንዲነቃ እንዲሰራ በዛ ፉክክር ውስጥ ሀገርና ህዝብ እንዲጠቀም ለማድረግ የሚያስችለውን ተፎካካሪ ፓርቲ አልቃሻዎች የተጠቂነትን ስነ ባህሪ ወርሰው በማልቀስ ተወልደው በማልቀስ አድገው ማልቀስን እየኖሩ ለሌሎችም ማልቀስን፣ ወቃሽነትን፣ አማራሪነትን ትርክት የሚተፉና የሚኖሩ ናቸው። ከዛ ውጭ አንድ ነገር የማይታያቸው ታሰረብኝ ታሰረብ የእንቶኔዘ ከፋፋይ ከሌ ታሰረ ከሌ እንድሞት ምሹ አውራጅ ቀብር አስፈጻሚ ይመስሉ እዛ ላይ ቆመው ነበር። ሰው እንመካከር ሲባል ገለጣችሁ፣ አብይ የወደብ ጉዳይ ሲባል ወደብ ምን ያደርግልናል? የባህር በር ምን ያደረግልናል? መልሰው ምን ያደረጋሉ? ኑሮ ተወደደ ይሏቸዋል። ደሞዝ ጨመር የሚለው ላይ ጨዋል እንዳይፈታ አድርገው ችግር ፈጥረው የችግሩን መፍቻም አርቀው ከቀበሩ በኋላ ክፋታቸው ለምን አይፈታም ብለው ይጮሃሉ። ለመፍታት አቅም ስናገኝ እንደገና እግር ጎትተው አቅም እንድናጣ ያርጉ ነው። ይሄ የማደርገው ለምን የኢትዮጵያ ችግር የሚፈታው በህዝብ ውስጥ ነው፣ የህዝብ ተሳትፎ ነው እንጂ እዛ ዳ እዚህ የምናያቸው የበቀሉ ይሄ መሳሪያው ጦርነት እኮ አይደለም። ሰውነት ላይ ካልሰራን? ወታደር ብታደርጉት ፍርድ ቤት ብታደርጉት መሪ ብታደርጉት ነጋዴ ብታደርጉት በሁሉም ቦታ ላይ የሚሰርቅ ነው የሚሆነው። ሰብና ሲሰራ ግን በሁሉም ነገር ላይ መሰረት ይዛል። ሰው ሰብና ላይ የምንሰራበትን ነገር እንዳይ ብዬ እዛ ጋር ተገብቶ መግደልና መገዳደልን ተስፋ ማስቆረጥን ሲተርኩ የሚውሉ ሰዎች አሉ፣ እጅግ በጣም የተረከሙ ያንን ከእኔ እንደ እግዚአብሔር በእግዚአብሔር ስም ጀምረው በእግዚአብሔር ስም የሚያሾፉትን እራሱ እግዚአብሔር ካልተበቀለ ችግሩ በግሌ የእግዚአብሔር የረጅዎች፣ የዲሞክራቶች፣ የነፃ አውጭዎች፣ የምሁሮች እንግዲህ ረጅነን ለጋሶችነን ብለው ምን እንደሚያደርጉ ዲሞክራሲነን ብለው የእነሱን የብልግና ድርጊት ለመፈጸም ብቻ ዲሞክራት ሆነው ህዝብና ሀገር ግን ምንም ላይ ማዘዝ እንዳይችል አንተ ተባረሃል፣ አንተ ተፈናቅልሃል፣ አንተ እንዲህ ሲፈልጉ ገለው ሞተ የሚሉ ለነሱ ዜና ብቻ የሚያኖሩ መሆናቸው ነፃ ውጭ ነን ያሉት ደግሞ ገዳዮች፣ ያው መምህራን የሚጨፈጭፉ ተማሪዎችን የሚጨፈጭፉ ትምህርት ቤት የሚያወድሙ ቀደዳቸው ነውር የሌለው ይሄ ከውስጥ በየዕለቱ ሲሰራ የኖረ ትርክት የነበረው ነው። ምሁርነት ምሁር ነኝ ብለው ደግሞ የሚያወሩትን ነፃ ውጭ ያልናቸውን አሁን የሰሞኑ ላይ አንዳርጋቸው ጽጌ መቼም ያልሸቀለብን የለም ያልተጫወተብን የለም። ምሁሩ ምሁሩ ልደቱ ምሁሩ አንዳርጋቸው ምሁሩ ጃዋራ ምሁሩ ይልቃል ይሄ እምትበሉ ያጣቸው የደረቀች አይጥ የሚመሳስሉ ቆሻሾችን እውቀትና ሀሳቢ ያላቸውን ሰዎች እየገደሉ ከፊት የሚመጡ አውሬዎች ናቸው። አይ ቲንክ ከዚም በላይ ሊያደርጉ እንደሚችሉ ነው ያየ ነው በጣም የሚጠይቅ ሰው ፕሮፌሰር አስራት ወልደየስ የመጀመሪያው አሁን በፋኖ ላይ በቅማንት ላይ መተማ አካባቢ ላይ ብርሌውና ላመነው የሚባሉ ልጆችን እነሱን ብቻ ሁለት ቀን ተኩስ አስነስተው እነሱን ብቻ ገለው የመጡበትን ቀን አስታውሳለሁ። አሁን ባለፈው እዚህ ከፍ ያለውና የሰማ ናቸው እኮ ነው። እነሱን ከኋላ የሚመቱ ህዋ ሶስት ጊዜ ሲወር ጎንደር አካባቢ በአርማጭሆ አካባቢ የነበሩ ልጆች ጀግና ጀግኖቹ እየተመቱ ነበር። የሚመጡ አላማው እሱ እንደሆነም ማወቅ ነው። የኢትዮጵያም ሆነ የአፍሪካ ችግሮች የሚፈጠሩትና የሚወሰኑት ወይም የሚፈለፈሉት ከወዳ ነው፣ ከምዕራብ አካባቢ ነው። ግብፅ፣ ሻቢያና ሌሎችም ተቀባይና አስፈጻሚዎች ናቸው። ሕወሓት ሻቢያ፣ ፋኖ፣ ሸኔ፣ ፓርቲዎችም ሆኑ ሌሎች የሚያደርጉትን አቅዶ ከመስጠት ጀምሮ ባለቤቶቹ እነሱ ስለሆኑ እንጂ አላውቅ ብለው አይደለም። የእነሱ ፍላጎትን አስፈጻሚ መንግስት ወይም ተላላኪ መንግስት በኢትዮጵያ እስካልመጣ ድረስ በክፋታቸው በጥፋታቸው፣ በረከሰ አካሄዳቸው እየጋለቡ ይሄዳሉ፣ ይቀጥላሉ። መፍትሄው ህዝብ ራሱን አውቆ ነገሮችን በባለቤትነት ይዞ ህዝብ ለራሱና ለሀገሩ ባለቤት ሆኖ በአንድነት መቆምና ለችግሮች መፍትሄ በማበጀት በሁሉም ነገር ላይ ባለቤት ሆኖ የመቀጠልን አቋም መፍጠር፣ አብሮት ካለ ሰው ጋር መጓደል፣ ነገሮችን መረዳት፣ ማስረዳት፣ ሲጮህ የሚደርስለትን ሰው በማጥፋት የሱ ስኬት እንደማይረጋገጥ ማወቅ ወደዛ አይነት እድገት ካልመጣ አንዱን አንዱ በጥላቻ እና በምቀኝነት ያለንበት ይሄ መለመን እንደ ክብር፣ አንድ የሆነ ሚዲያ ላይ ቅድም እያየው ነበር፣ እባካችሁ እርዱኝ፣ እንደዚህ እንደዚህ ሆኜ ነው እያለ ልመና እንደ ክብር የሚያውቅ ባለፈው እዚህ አዲስ አበባ የተያዙትን አይታችሁ ከሆነ ሰዎች ታምሟል ብለው የሚለምኑ ወጣቶች፣ በዛ ልክ የላሸቀ የተበጣጠሰ ክብሩን አዋርዶ መሬት ላይ ጥሎ የሚረግጥ ወጣት መፈጠሩ የሚያሳዝንም የሚያሳፍርም እንደዛ አይነት መለመንን እንደ ለምንም ነገር ሰው መለመን የለበትም። ተለምኖም የሚያደርግ ሰው ቢሆን ትክክል አለ። ስለዚህ እንደዛ አይነት ነገሮች ስላሉ የህዝብ ንቃተ ህሊና ብቻ ነው ማደግ ያለበት። ሕወሓት የሻቢያ በአጋጣሚ መንግስት ሕወሓትም ሆነ ሻቢያ ማለት ነው በአጋጣሚ መንግስት ሆኑ እንጂ አሸባሪዎች ናቸው አሸባሪዎች ናቸው። ይችን ነጥብ እንዳትረሷል። በመላው ሀገሪቱ ዘረኝነትና ነፃ አውጪ ኮሚቴዎችን መልምለው አሰልጥነው ያስታጠቁ ህዋቶች ነበሩ። የወቅቱን የጸጥታ ኃይሎችም ተጠቅመው ነበር ያንን ቆሻሻ ነገር የሰሩት። ምን ማለት ነው? ይሄ እየተፈረፈሩ በሄዱ ቁጥር እያነሱ በሄዱ ቁጥር ሽብርተኛ ይሆናሉ። ወደፊት ሻቢያ የሚባል የሽብር ቡድን ህዋት የሚባል የሽብር ቡድን ፋኖ የሚባል የሽብር ቡድን ፋኖ ሸኔ የሚባል የሽብር ቡድን ይቋቋማል። ይህንን የሚያደርጉት አሁን ያልኳችሁ ጋላቢዎች ናቸው። ኮዳ ያሉት ይሄ ስም እንዲጠፋ አይፈልጉ። ከዛ በኋላ ባና ሚስትም ተጣላ። ከዚህ በፊት የነበረውም ነገር ቀጠለ። እነዛው ሰዎች በህዝብ አብሮነት አንድ ላይ ቆመን የጥፋት እጃቸውን ካልቆረጥናቸው በስተቀረ እነሱ እኛ ቤት መጥተው መፈትፈታቸው በኛ መፈራቀቅ በኛ መራራቅ መካከል እየገቡ የጥፋት አሽክላቸውን መዘርጋታቸው አይቀርም። ስለዚህ ወደ ሽብርተኝነት ያሳድጉታል። በየመስሪያ ቤቱ ብልጽግና ላይ የሚሆን ምናምን በየቦታው ላይ እየቀጠሯቸው በሃይማኖትም ቦታ በምንም ቦታ ላይ በንግድም በምንም ለእነሱ ሳቦታጅ አድርገው ሀገርና ህዝብን ለማበጣበጥ የቀጠሯቸውን ሰዎች እየገደሉ እከሌ ገደለው እያሏቸው ይመጣሉ። ቼክ እንድታደርጉ አሁን እያነሱ ወደዋል። ሽብር ሲጀምሩ እንደነታየው እንደዚህ እንደዚህ አሁን በማሳሰር ብቻም ላይሆን ይችላል። ከነሱ ጋር የሚልከሰከስ ሰው እራሳቸው ይገሉታል። ከነሱ ጋር የሚልከሰከስ ማንኛውንም ሰው እራሳቸው እየገደሉ መንግስት ገደለው እያሉ ገና ይጫወቱባል። ራስን ነፃ ማውጣት ያልቻል ከእንደነዚህ አይነት የረከሱ የህዝብና የሀገር ጠላቶች ጋር ያበርክ ሰው ዛሬውኑ ነው ነፃ ማውጣት የሚችለው ከተነካካ አይቀርልም። ኤክስፐርድ እያደረክ ነው ሰው ገለው ተገደለ ብለው በሌላ ካርድ ይመጣሉ። ሌላው ሌላው አንድ ትንሽ ነገር ብን የሆነ እንትን ነበረ። ምንድነው ሰዎች የሆነ የሚመኙት ነገር አለ። የሚመኙት ነገር ማለት ምንድነው እንግዲህ የሚሰሩት ስራ የሚሰሩት ስራ መሳሪያ የሚያመርቱ ሀገራት ጦርነት እንዲነሳ ይጸልያሉ ጥረት ያደርጋሉ ማርኬት አናላይዝ ኦር ማርኬት አስተስመንታቸውም ወይም የገበያ ፍላጎታቸው መሳሪያውንም ደግሞ እንግዲህ በነፃ አንድ ኪሎ በርበሬ ኦር ግማሽ ኪሎ በርበሬና ሽሮ እየሰጡ ምርታቸውን በማቅመስ እንደሚያለማምዱት እነሱም መሳሪያውን በነፃ እየተኮሱ እንደዚህ ያለማምዳሉ ማለት ያ ምን ማለት ነው ሰዎች ፍላጎታቸው ያለ ፍላጎታቸው የሆኑ ሀገራትንም እንደማይኖሩ መድኃኒት የሚያመርት የሚሸጥ ኃይል፣ የሚሸጠውም ሆነ የሚያመርተው በሽታ እንዲበዛ ይፈልጋል። በሽታ ለመፍጠር የሚያስችለውን ነገር ሁሉ ለማድረግ ይፈልጋል እንደማለት ነው። ቢችል በሽታ መፍጠር እስከመቻል ድረስ ይሄዳል። መሳሪያ የሚያመርት ሀገር ሰላም እንዲኖር አይፈልግም። ስለዚህ ሰላም እንዳይመጣ አበክሮ ይሰራል። ሰላም እንዳይመጣ የሚያደርግ ቡድን ያቋቁማል ማለት ነው። ይህንን ከምን ከምን አንፃር በብዙ መልኮች ሰፋ እያደረጋችሁ እንድታዩት ይህ ከቀብር ስነስርዓት ጋር ምናምን ምናምን ያሉ ሰዎች አሁን በቃ ስራ ጠፋ፣ ሰው አልሞት አለ ብለው ሊሉ ይችላሉ። በዛ ልክም እየሰፋን ብንሄድ ለምሳሌ ፀጥታ ሰላም ቢሆን ብዙ ሰው ስራ ያጣል። ብዙ ሰው ፍርድ ቤት ላይ ክስ ቢጠፋ ከጠበቃ ጀምሮ ስራ የሚያጣ ብዙ አለ ማለት ነው። ይህ ሰላም ቢመጣ ህገወጥ የሰው አዘዋዋሪዎች የሰውን ጉልበት በነፃ የሚበዘብዙ ሀገራት የኢትዮጵያውያን ወጣቶች ገንዘብ ከማግኘትም በላይ የፖለቲካ ኢሹ ያላቸው ይኖራሉ። በፖለቲካ ተጽዕኖ መፍጠር እንደገና ሄደው ጉልበታዊ ብዝበዛ እያደረጉ በነፃ እንደዛ የሚያደርጉ ይኖራሉ። ስደተኛ ናቸው ብለው አግተውም መለመኝ አድርገውም የሚለምኑም አሉ። ለምሳሌ ለእርዳታ ድርጅት ያቋቋመ ሰው መለመን ይፈልጋል። ያው የሚሰጠውን እንደገና እሱ ተለምኖ ነው የሚሰጠው። እሱሱ ነገር ሁሉ እንደዛ የሆነበት ነገሮች በዚህ ልክ ዝንስ ሙዝ አይደለም። አንድ ቦታ ላይ ብቻ ዝም ብሎ ሰላም እንደዛ አይደለም። ዓለም ላይ ያረከሰ ነገር የለም ያልተባለገበት ነገር የለም ያልተበላበት ነገር የለም። ይሄ ሁሉ ሃይማኖቱ ሳይቀር ባህሉ ሳይቀር ልማቱ፣ ቴክኖሎጂ ማንኛውም ነገር ሳይቀር በሆነ በሰጦ መቀበል በንግድ ላይ ንግድ ድርብርቦች ያለው የሰው ደም እንደ ተራ የሰው ልቂት ገንዘብ የሚያስገኝ ከሆነ እንደተራ ሎቢስት መቅጠርና መግዛት፣ ውሸትን እውነት ማድረግ ገንዘብ እስከከፈሉ ድረስ ማለት ብዙ ነገር ይገልጣል። ምን ማለት ነው? በዚህ ልክ የረከሰች አለም ላይ ካለን? አለ የምንለው ተቋም ሁሉ የውሸት ከሆነ ንጹሐን ብሎ ንጹሐንን ገሎ በንጹሐን ስም ነግዶ የእሱን ቆሻሻ ህይወት ለማስረዘም የሚሰራበት አለም ላይ ካለን እኛ እርስ በርሳችን ተመካክረን መፍትሄ ማስቀመጥ ያልቻልነውን ነገር ሌላ የእኛ ጥላት መፍትሄ ያመጣል ብለን ከምንጮህ ወደ ውስጥ እኔና የመፍትሄው አካል ሀገራችንን እንስራ የትኛውም አለም ጫፍ ላይ ብንኖር ኢትዮጵያን ስንሰራ ነው የምንከበረው። ኢትዮጵያን ይህንን እኔ ይህንን አስታውሱ ብቻ ነው ምለው መኑ እንዳለ ሰው ሰው ነው ሊሚቴሽን አለው የሰው ልጅ። ኢትዮጵያ ስትሰራ ማንም ያከብረናል፣ የትኛውም አለም ላይ ወጠን ለመግባት እድል ይኖረናል። ኢትዮጵያን ካልሰራን ግን ማንም እንደናቀል እቤታችን ድረስ መጥተው ፈጣሪ በሰጠን ሀገር ቆርሰው አሳንሰው የእነሱን የረከሰ የሌብነት የቆሻሻነት ባህሪ በዘመናት ሁሉ ሲገልጡ የኖሩ ኃይላት ጭራሽ በቤታቸው ምን እንደሚያደርጉ ማሰብ ነው። መላላክ ክብር አይደለም፣ ውርደት ነው። ወራዳ ነውረኛ ሆኖ ከውሻ ከድመት ከአይጥ በታች የሆነ ህይወት ከመኖር በፖለቲካ ፓርቲ በነፃ አውጪ ላይ ምናምን የተወሸቃችሁ ሰዎች ከቻላችሁ ዳኑ፣ ፈጣሪ ካልፈቀደላችሁ እራሳችሁን አጥፉ። እንደዛ አይነት የበሰበሰ ለታሪክም የማይበቃ በጣም አስቀያሚ ነገርን በእናንተ ይብቃ። ቢያንስ ከቻላችሁ ዳኑ፣ ያለዛ ራሳችሁን አጥፉ። ሌላ ሰው አትበክሉ። የትኛውም ዓለም ላይ ያለን ሰው አታቆሽሹ። ክብርን መሸጥ የቁም ሞት ነው። እንደዚህ አይነት ቆሻሻ ደግሞ በህይወቱ እየቀጠለ ሌላ በሽታ ከሚያባዛ መቅሰፍትን ከሚያመጣ ራሱ ቢሸክም፣ የትኛውም ክብር ላይ ያለ ሰው በክብራችሁ ላይ ክብር ጨምሮት ወታደሩ ወታደር ሆኖ ወታደርነትን ያስከብር፣ ነጋዴው ነጋዴ ሆኖ ሚኒስቴሩ ሚኒስቴር ሆኖ መንግስት መንግስት ሆኖ የሃይማኖት አባቱ የሃይማኖት አባት፣ የተሰጠንን አደራና ክብር ይዘን በዛ መሰረት በዛ መርህ ተዋጣ ነው አልተዋጣ ነው በሚል መርህ ላይ እንሂድ። ሀብታም የሆናችሁ ሀብታችሁ ላይ ሀብት አፍሩበት። ይኸው እዚህ አዲስ አበባ ላይ የተጀመሩ ምግብ የሌላቸው እናት አባቶችን መመገብ፣ በቀን አንዴ ተማሪዎችን መመገብ፣ ይህን አስፉት፣ ትልቅ ታሪክ ስሩበት። ማጭበርበርን የሚያስተምሩ ያልሆነውን ነገር የሚያደርጉ በጣም ብዙ ብዙ ታሪኮች አሉ። ይህን ያክልም ለዛሬው ግን በወልቃይት የሚባል በዚህ በሁሉም ቦታ ላይ በሚገባው ተዘጋጅቷል። አቶ ጌታቸው ረዳና ጻድቃን ከዛስ ይወጣሉ። እኛ በምረት የተጠየቅነው እነሱን ነው። ከዛ ውጭ ያሉት እዛው እንሸክፋለን ምንም እሱን ብለናል። አሁንም እሱ አያሳስብም። ጌታቸው ረዳ ማለት የኢትዮጵያ ጠላቶች በምስራቅ አፍሪካ ዙሪያ ላይ እንዴት አይነት ሸር እንደሚሸርቡ ያውቃል ማለት ነው ስለሚያውቅ የሚገባው መንግስት ያውቃል ማለት ነው። የመንግስት አንዱ ኦፕን ሆኖ የሚሄደው የእኛ ሰው ቢሞቱም ቢገሉም ጠላት ደንተው አለ። በሁላችንም ነገር እሱ ያተርፋል። ስለዚህ ያንን ነገር መሰረት አድርጎ እንደ ዜጋ እድል እየሰጠ የሚሄድበትን ነገር መንግስት በሚበጀው ህዝብ በዚህ ልክ እየፈረደ ከመጣ ተገቢውን ነገር ይውሰድ። ባለፈው ላይ ጌታቸውን እና ይማነው ደብረ ጽዮንን የተባበሩት መንግስታት ድርጅት የእርዳታ መስጫ ኮንቲነር ውስጥ አስቀምጠው መግለጫ ሲያሰጡ ነበር። ትግራይ ውስጥ ቢመ